አንድ ሌሊት ተኝቼ ስነሳ ሁለቱም እግሮቼ በድር ሆኑ። ጸበሏን እምነቷን አጠጣዋት። አሁን የምትለውን ስሙ። ልጄ ሹፌር ነበረች፣ መኪና እያሽከረከረች መኪናው ተጋጨ። ይችህታችን ከፍተኛ የአእምሮ ጭንቀት ነበረብኝ። እንደዚህ የበሏት ስውሯ ማርያምን፣ ስውሯ ማርያም እነርሱን ሰምተሻል፣ እነሱን እምባቸውን አብሰሻል፣ እነሱን ቋጠሯቸውን ፈተሻል። እኔስ ተራዬ መቼ ነው? አስመራነ የመጣነው የመጣንበት ምክንያት ወንድማችን ይዘን ነው። ወንድማችን በጠና ታሞብን ሐኪም ቤት ስሄድ ውሃ ወድህን ሞልቶታል። ያልታወቀ ደግሞ ትርፍ ስጋ በሰውነቱ ውስጥ አለ። ሰርጀሪ መሠራት አለብህ። ነገር ግን የመዳን ሁኔታ አስጊ፣ አሳሳቢ ነው። ስለዚህ የመዳን ዕድል የለም የመዳን ዕድል የለው። ነገር ግን እንሞክር ብለው ሰርጀሪ ተሰራ። እኛ በዚህ በጭንቁስ ወንድማችንን አጣን። ከሚሞት ግን ህመሙ ተገኝቶ ያ ይሁን ይውጣለት ብለን ነበረ። እናቴ ስውሯ ማርያም ብለን ተማጸናት። ጸበሏን እምነቷን ቀባ ነው። ይሞታል የተባለ ወንድማችን አሁን ቆሞ እየተራመደ ነው። እኚህ አባታችን ባለቤቴ በከፍተኛ ህመም ታማብኝ ነበረ። ያልሄድንበት ቦታ የለም፣ እግሬ ያረገጠበት ስፍራ የለም። ጨነቀኝ። በዚህ ልቤ መንከራተት አበዛው። ወደ ድንግል ማርያም ነጅ መጣው። ለእናቴ ለድንግል ማርያም ለስውሯ ማርያም ተማጸናት። የድንግል ማርያምን የስውሯ ማርያምን ጸበል ስጠጣ ስንጠጣ ከሆዷ ውስጥ ጥባብ መንቆራሪት እንደ ዶሮ የሚጮህ ዶሮ የሚያክል ነገር ከወዷ ውስጥ ወጣላት። ክብር ለድንግል ማርያም ይሁን። ከፈለጋችሁ እግዚአብሔርን አመስግኑልኝ። እኚህ እናታችን ልመሰክር የመጣሁት ስለ ልጆቼ ነው ስለ ሁለት ልጆቼ። አንደኛው ልጄ ያምብኛል፣ እንዲሁም አንዷ ልጄ ቤት አልነበራትም፣ በጎዳና ነበረች። እናቴ ስውሯ ማርያም ልጄንም ማሪልኝ፣ ለልጄን ቤት ስጭልኝ ብዬ ተማጸንኳት። አላሳፈረችኝም። ልጄን ማረችልኝ፣ ለሴት ልጄን ቤት ሰጠችልኝ። ከፋረጋቸው አመስገኖ በላ አመስገኖላቸው እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ አባታችን የመጣሁት ከኢየሩሳሌም ነው። እግዚአብሔር በከፍተኛ መጠን እጣቴ ላይ ያመኝ ነበረ። ሐኪም ቤት ላስቆር ዕጣት ቀጠሯ ሲይዝ ነበረ። ነገር ግን የድንግል ማርያምን ዝናሰማው ወደ ስጉሯ ማርያም ገዳም መጥቼ የድንግል ማርያምን ጸበሏን፣ እምነቷን አንተ ክብር ለድንግል ማርያም ይሁን። እመቤት ድንግል ማርያም ፈወሰችኝ። ስኳርም ነበረኝ እሱም ቀንሶልኛል። እመቤትን ከፍ አድርጋችሁ አመስግኑልኝ። ስለት ነው ያስገብቻለሁ ብለዋል። አመስግኑላቸው፣ አመስግኑ ከፍ አድርጋችሁ አመስግኖ። እኚህ እናታችን ከዚህ በፊት መጥቼ ምስክርነት ሰጥቻለሁ። ልጄ በኖርዌ ነው የምትኖረው ለአስራ ሰባት ዓመት ሙሉ ፈቃድ አልነበራትም። በካምፕ ነበር የምትኖረው። እናቴ ስውሯ ማርያም፣ ብዙዎችን ትሰሚያለሽ፣ እኔንም ስሚኝ፣ ለልጄ የመኖሪያ ፈቃድ አሰጫት፣ ካልሆነ ወደ አገሯ መልሻት አልኳት። በጠየኩ በወራ ልጄ ቤት የመጣችልኝ፣ ከፈረጋቸው አመስግኖልኝ፣ ስለቴን አስገብቻለሁ ብለዋል። አመስግኖላቸው አንድ ወንድማችን አይኔ በከፍተኛ መጠን ያመ ነበረ ድንግልማ ማርያም ደጅ መጣው ለድንግል ማርያም ነገርኳት። ተማሪ ነኝ ዓይኔን እመቤት የፈውሳኛለች። አሁን ተመልሽ የቀሩኝ ትምህርቶች አሉ። እነሱን አጠናቀቅ ስመጣ ድንግል ማርያምን በመርጌትነት በነጻ አገለግላለሁ ለዛ ኩመላኬና ለአስራ አምስት ቀን ሆኖ በአይሲ ውስጥ ነበር፣ በሞትና በሕይወት መካከል ነበረ። ይተርፍልናል ብለን እንኳን አላምንም። በመጨረሻ የቅቤ እምነቷን የስውሯ ማርያምን ይቀባ ነው። ይኸው ከአይሲ ወጥቶ መተንፈስ መናገር ጀመረ። ከፋረጋቸው ስውራ ማርያም ያደረገችልን አይናገርም አይጋገርም ነበር። በእምነት በቅቤዋ ነው እንደዚህ መተንፈስ የቻለው እና ጨርሶ እንዲምርልን ጸልዩልን። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወንድማችን ድንግል ማርያም ደጅ መጥቼ የዛሬ ሁለት ዓመት እንደዚህ እንደ ሕዝብ ሳይበዛ መቤቴን መጥቼ የእህቴን ፕሮሰስ አሳክነሽ በሰላም ወደ የምታስብበት እንድትሄድልኝ ፈቃድልን እየተማጸንኳት ድንግል ማርያምም አላሳፍረችኝም። እሷ በሰላም ወደ ፈለገችበት ሄዳለች። እኔም ዛሬ ለመስክር ተጠቻለሁ። ስለተይዤ እኔ የሰማኝ ድንግል ማርያም እናንተ ልትስማቹ፣ እመቤቴ ልከፍ ፈጥናችሁ አመስግኑ። ልብራል፣ አመስግኑላቸው። ይቺ የምትመለከቷት እህታችን እኔና ድንግል ማርያም የምናውቀው በሕይወቴ ችግር ነበረ። ያንን ችግር ለማንም አልናገርም፣ አንቺ ብቻ ስሚኝ አስተካክልኝ አልኳትኝ። ጊዜ ሳትፈጅ ነገሮችን ሁሉ አስተካከለችልኝ። ከፍ አረጋቸው አመስግኑልኝ። አሁን የመጣሁት የእኔ ተስተካክሏል፣ የቤት ወንድሞቼ ነገር እንዲቃና እንዲስተካከል ይዤ እመጥቻለሁ። የእነሱን የነሱን ታሳካለሽ በልኝ። ይቺን ስለ ማርያምና አስር ሺህ ይበል አስገብታለች፣ አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ስስብልቴ ላይ የሆነ ያበጠብኝ ነገር ነበር። የምሄድበት ጨንቆኝ ድንግል ማርያም ደጅ መጣሁ። የድንግል ማርያም እምነቷን ወስጄ ስቀባው ክብር ለድንግል ማርያም ሆነ ከበሽታ ይገላገለችኝ። ዛሬ ለምስክርነት ጤነኛ ሆን እየመጥቻለሁ። እኔን የሰማ ድንግል ማርያም እናንተ ነው የምተስማችሁ። ከፈድረቿ መስግኑ እግዚአብሔርን ብለዋል። ይችንታችን ሶስት ጊዜ ከፍዬ ሞክሬ ያልተሳካ የከሰርኩት የውጭ ፕሮሰስ ነበረ። ምንም በኔ በኩል ያጎደልኩት ነገር አልነበረም። ሶስቴ ስሞክር ገንዘቤን ከፍዬ ከሰርኩኝ። ዝፋን ሰምቼ እዚህ መጥቼ በስዕሏ ፊት ተንበርክኬ እያለቀስ እናቴ፣ ስውሯ ማርያም፣ በኔ በኩል ያጎደልኩት አንዳች ነገር የለም የተሰወረብኝ ነገር ግን አለ፣ ነገሬን የሚያበላሽ ያንን ግለጪ ገልጠሽ አሳኪልኝ፣ አልኳትኝ። ወደ ቤቴ ስመለስ ተደውሎ በሶስት ቀን ትኬት ተቆርጦልሻል ትበሪያለሽ ተባልኩኝ። ከፍ አድርጋችሁ አመስግኑ ይብላለች አመስግኑላት። ይሄ የምታዩት ወንድሜ በደረት በሽታ ይሰቃይ ነበረ። ሕክምና ሄዶ መድኃኒት ታዘዘለት ነገር ግን መዳን አልቻለም። የስውሯ ማርያም ዝና ሰንፈል ድንግል ማርያም ደጅ ይመጣል። ክብር ለድንግል ማርያም ይሁን። አሁን ከበሽታው የተወሰነ ቀንሷል፣ ጨርሳለች ብለኝ እመቤትን ሁላችሁም አመስግኑልኝ፣ በጸሎታችሁ አስቡኝ ብለው ስለታቸውን ይዘው መጥተዋል። መጀመሪያ ስለተደረገልኝ መሳሳት ተብዬ ወድቄ ወላይታ ሶዶ ሂጄ ህክምና ላደርግ፣ አጥንትሽ ተበልቷል፣ ዳሌሽ ከጥቅም ውጭ ነው፣ 700 ሺህ ብር ክፈይ ተብዬ አለርት ሆስፒታል እየተመላለስኩኝ የግል 700 ሺህ ብር ከፍለሽ አሰሪ ተብዬ ተስፋ ቆርጬ ሻንጣ አስተካክዬ ሁሉ ነገር አድርጌ ወላይታ ሶዶ ልሄድ ተነስቼ፣ ልጄ አረብ አገር አለ፣ አንቺ እምነት የለሽም ቀጽላ ማርያም ቀጽላ ማርያም ይላሉ። አትሄጂም አለኝ። ውይ እውነትም። ስልኬን ክፍት አደረኩና ሳይ ስውሯ ስውሯ ስውሯ ይላል። አረ እኒህን ቤተሰቦች ቤተሰቦቼ ውሰዱኝ። መጣው ስውሯ፣ ዳገቱን ወጣው ስወርድ እንዴት ነው ሞር ደማ ቤቴ ተንከባልዬ ተንሸራትቼ አይቼ ሄድኩኝ። በሳምንቱ መጥቼ በቀኝ በኩል ምርኩዝ አስቀምጣልኝ። መርገጥም አይችል እግሬ ፍራሽ፣ መርገጥም አይችል እግሬ የስውሯን ኮረኮንት ራገጬ ምርኩር ሰጣኝ፣ ድኜ ቁልቁለቱን መርኩዜን ጥዬ ወርጃለሁ። አመስግኑልኝ። ልጅ ነበረችኝ፣ ልጄ በጣም ታማመችብኝ። የአስራ ሦስት ዓመት ህፃን አምስት ሆስፒታሎች እጄ ፍንፋንጀት አለባት። ሰርጀሪ ትሰራለች ሰው ብዬ ቀጠሮ ሰጡኝ። ነገር ግን እዛው ባለሁበት ሐኪም ቤት ሆኜ ድንግል ማርያም፣ ስውሯ ማርያም እኔን ከዓለማዊ ፈተና አሳልፈሽኛል፣ እንዴት ለልጅ አደረሽልኝ ብዬ እዛው ባለሁበት ተማጸንኩ። ድጋሚ ቼክ ትደረግ ተብሎ ስትታይ፣ አረ ምንም የለባትም ነፃነች ነሽ፣ ሰውዬ ትናንትና ማታ አስራ ሁለት ሰዓት ተወስም ታወጥቼ ዛሬ ድንግል ማርያም ነች ለምስክርነት፣ ስለቴ ልጅ መጥቻለሁ። እኔ ለሰማይ ድንግል ማርያም እናንተንም ትስማችሁ። ከፍ አድርጋችሁ አመስግኑ። ልብራል። ይቺ እህታችን ከፍተኛ የአእምሮ ጭንቀት ነበረብኝ። በብዙ ሕክምና ሞክሬ አልተሳካልኝ። ድንግል ማርያም ስውሯ ማርያምን ዝኗን ሰምቼ መጥቼ አለቅሽ የተማጸንኳት ጸበሏን እምነቷን ተቀባው ሄጄ ቼክ ስደረግ ምንም አይነት የአይምሮ ጭንቀት የለብሽም ተባልኩኝ። ከፍ አድርጋችሁ አመስግኑልኝ ስለ ጤና አስገብቻለሁ ብላለች። አመስግኑ። እኚህ እናታችን አንድ ጥማድ በሬ፣ አንዲት ላም ምን እንደሆነ ሳላውቅ ቅጥት ብለ ሆዳቸው ተነፋብኝ ሚሞቱብኝ መሰለኝ። ድንግል ማርያም፣ እንኳን ለእንስሳ ለውሻ የምትራሪ እንኳን ለከብት ለውሻ የምትራሪ ለውሻ ውሃ የምትሰጪ፣ እነዚህ ከብቶቼ እንዲጠፉብኝ እንዲሞቱብኝ እንደማታደርጊ አምናለሁ። ቅባ ቅዱስሽ ቤቴ አለ፣ እሱን ጨርሽ ያለው ነገር ግን የቅባ ቅዱሱ ልቅላቂውንም ቢሆን ባጠጣቸው እንደምታደኝልኝ አምናለሁ ብዬ ተማፀንኳት። አልቅሼ ሦስቱንም ከፍቶች ያንን ቅባ ቅዱስ ውሃ እያደረግኩ ጸበል እያደረግኩ እያለቃለቅ ጠብ ጠብ አደረግኩባቸው። ይሞታሉ ብዬ ወዳቸው እንደ ከበሮ የተነፋው ጠፋ ሙሉ ለሙሉ ጤነኛ ሆኖልኝ፣ ከፍ አድርጋቸው አመስግኑኝ ብሎ አመስግኑላቸው። ህይወቴ ብዙ ፈተና ደርሶብኝ ነበረ። ህይወቴን ተመሳሳይ ነው ነበር ድንግል ማርያም ደጅ መጣው። በድንግል ማርያም ነገርኳት፣ መብርሃኑ ላይ ታምላክ ህይወቴን አስተጋብኛለሁ። ስለቴን ባካውንት አንድ ሺህ ብር አስገብቻለሁ። አመስግኑልኝ ድንግል ማርያምን ከፍ አድርጋቸው ብሎ አመስግኑላቸው። ይህቺ እህታችን እኔና ድንግል ማርያም የምናውቀው፣ በህይወቴ ከባድ ችግር ነበረብኝ። እናቴንና እኔ እዚህ መተን አልቅሰን ድንግል ማርያም በስውር ነው ብነግርሽ፣ ለማንም አላማክርም። አንቺ ግን ጭንቀቴን ጭንቄን ታውቂያለሽ፣ ያንን አቅይልኝ አልኳት፣ ተማጸንኳት። ጭንቄን አቀለለችልኝ። ከፍ አድርጋችሁ አመስግኑ ይበላለች። አመስግኑ። እስቲ ሳልነግራችሁ ከፍ አድርጋችሁ አመስግኑ። እውነት አልነግራችሁም። ኧረ አመስግኑ። ያነሳ ላመስግን። ክብር አደረጋችሁ። ይቺው እናታችን የመጣሁት ከጅማ ነው። ይቺ ብላቴና አራት አመቷን ጨርሳ አምስት አመት ልትይዝ ነው። ነገር ግን አራት አመት ሙሉ እያለቀስኩ ነው ያሳደግኳት። ለምን ስትሉኝ አንደበቷ ስለማይናገር ከተወለደ ጀምሮ አንደበቷ አይናገርም። አለመናገሯ ብቻ አይደለም የሚያስለቅሰኝ፣ ትበሳጫለች፣ ራሷን ትጥል ነበር። ከፍተኛ ሕክምና ሞከርኩኝ። ፍጹም አንደበቷ መናገር አይችልም፣ መዳን አትችልም አሉኝ። መጣሁኝ፣ ጸበሏን፣ እምነቷን አጠጣዋት። አሁን ምትለውን ስሙ አመስግኖ ከፍ አድርጋችሁ አመስግኖ ያነሳል። ትናገራለች። አራት አመት ሁሉ ያልተናገረ አንደበት አሁን በአፋን ኦሮሞ አካም እያለቻችሁ ነው። ሰላም ናችሁ እያለች ነው። አካሙ እንደምን አደራችሁ እየተባላችሁ ነው። አትመልሱም? አረ አመስግኖ ያነሳል። ይህ አንደበት ተዘግቶ ነበረ። በቅቤ እምነቱ ብዙዎች ቢዘባበቱ የዚችን ልጅ ብላቴና አንደበቷን ከፍቷል። አረ አመስግኖ ያነሳል። ከፍ አረጋችሁ አመስግኑ። የእሷን የእናቷን እንባ ድንግል ማርያም በቅቤ እምነቷ ታብሶላት፣ ይቺ ብላቴና አንደበቷ ተናግሯል። አመስግኑላት ድንግል ማርያምን ከፍ አረጋችሁ። እኔን የሰማችኝ ድንግል ማርያም ሁላችሁንም ትስማችሁ። አመስግኑ። አመስግኖ ያንሳል። ከፍ አረጋችሁ አመስግኑ ልጄ ባል ይመጣላታል። የሰው ይሁን የእግዚአብሔር አላውቅም። ይገረግራታል። ቀለበት ልታስር ስትባል የሆነ ነገር አለ ያለ እንቢ ትለናለች። አሁን ስውራ እንዴት አድርግልሻለች? ይሱልኝ ስውራ እውነት ለእሷ መሆን ሲጭልኝ ለእሷ መሆን ሲጭልኝ ብየስሳል። በአምስተኛ ቀን ነው። በስድስተኛ ቀን ሽማግሌ መጣ፣ ሽማግሌ መጣ። ይሄ ሰውዬ ሽትለኝ ይሆን ስል እሷም ከእኔ ጋር መጣ ነበር ያን ቀን እሻለችኝ። ለትዳር በቅታልኛለይ አግብታለኝ። ደስ ብሎኛል። ደስ ይበላችን። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወንድማችን ባለቤት የበሳይነት በሽታ ተሰቃየብኝ ነብሩ። ድንግል ማርያምም አላሳፈረችንም። ከበሽታዋ ተገበባልኝ። ብዙ ህይወታችንም መከራ ነበርና ሁ ነገር አስተምራለን። ዛሬ ለስለት ሰባት ሺህ ብር ይዘን መጥተናል። እኔ የሰማይ ድንግል ማርያም እናንተ ለም ተስማችሁ አመስግኑ ይባል አመስግኑ። ይቺው እህታችን ለሀያ 20 አመት ሞሎ በሳይነስ ህመም አሰቃይ ነበረ። ድንግል ማርያምን መጥቼ ተማጥኜ ጸበሏን እምነቷን ከተጠቀምኩ በኋላ ለ20 አመት ያሰቃየን ቀጥ ብሎ ቆሞልኛል። አመስግኑልኝ፣ አመስግኑላት። እመቤቴ ማርያም ለእኔ ከብዙ ነገር ነው ያደረገችልኝ። በመጀመሪያ በቲክቶክ ላይ በዚህ በፌስቡክ አይቼን የመጣሁት የዛሬ ሶስት አመት ስመጣ በጣም ይታመምብኝ ነበረ። እሱ ከዛ እዚህ እንደደረሰ ነው ኪንታሮቱ በጣም እንደ ሴት ቤሬድ ኪንታሮቱ የፈነዳለት እዚህ እንደገናም ሌላ ሱስ ምናምን ነገር ነበር። የልጆች አባት ነው በጣም ከስቃይ በቃ ከተኛንበት ነው የነቃ ነው እና እመቤቴ ክብር ምስጋና የድረሳት ያው ምንጣፍ እንትን ብዬ አስገብቻለሁ፣ ተረፈውንም እግዚአብሔር ይምላልኝ። በጣም እጅግ አመሰግናለሁኝ። ይቺ እህታችን ውጭ ሀገር ነበር የምኖረው። ከዚያ ጀምሮ የተከተለኝ አጋንንት ብዚህ መጥቼ አላስቀምጣለኝ። በአጋንንት ስራት እጅግ ለብዙ ዘመናት ተሰቃየው። ብዙ ቦታ ሄድኩኝ፣ ብዙ ጸበል ቦታ ሄድኩኝ። ለማርያም መጣው ተማጸን፣ እንኳ ከአጋንንት ስራት ፈታችኝ። ከፍ አርጋችሁ አመስግኑልኝ። እንዲሁም ልጅ የለኝም ልፍሬ ትስጥሽ በሉኝ ብላለች። ድንግል ማርያም ልጅሽን ሽን ታሳቅፍሽ። የወንድማችን በሳይነሽ በሽታ አሰቃይ ነበረ። ዓይኔን በጄ ስነከው ከዓይኔ ውስጥ በመዳፊ የሚሞላ እንባ ይፈሳል። ተጨነኩ፣ የምሄድበት አጣሁ፣ ግራ ገባይ። ድንግል ማርያም ደጅ መጣሁ። ድንግል ማርያም ስውራ ማርያም እባክሽ ሕይወቴን አስተማግረኝ፣ ነገሮችን ሁሉ መድረሽ አንቺ በህይወቴ ግቢ ልብ እየተማጸንኳል እመቤቴ። ድንግል ማርያም አላሳፈረችኝም። ዛሬ ለምስክርነት በፊታችሁ ቆሚያለሁ ጤነኛ ሆኜ። እኔን የሰማ ድንግል ማርያም እናንተንም ተስማችሁ አመስግን ሆኔ ከፍ ለጋችሁ ብለዋል። አመስግን ሆነት እግዚአብሔር አምላክ የተመሰገነ ይሁን። እስቲ ከፍ አድርጋችሁ አመስግኑ። በድጋሜ አረ ያነሳል አመስግኑ። እኚህ እናታችን የመጣሁት ከሩቅ አገር ነው ለረጅም ዘመናት ባጋንንት ስራ ተሰቃይ ነበረ። በዚህ ስቃይ ውስጥ እያለው በአንድ ሌሊት ተኝቼ ስነሳ ሁለቱም እግሮቼ በድል ሆኑ። በዕቅፍ በሰው ድጋፍ አኪም ቤት ሄድኩኝ አኪም ቤት ሲሄድ እግርሽ ሰውነትሽን መሸከም አይችልም እግርሽ ከጥቅም ውጪ ሆኗል። ካውሪ አትጠቀሚበትም አሉኝ። በዚያው ስመረመር የልብ ኬዝ ዲም ጎይተር አለብሽ ተባልኩኝ። ሰርጀሪ መሰራት አለብሽ የልብ ኬዙን ተብዬ ስጠብቅ በእግሬ አማካኝነት ስውሯ ማርያም አመጣችኝ። ልቤን አኪም ያደንኛል ብዬ እግሬን ድንግል ማርያም ታደናለች ብዬ መጣሁኝ። እዚህ መጥቼ ድንግል ማርያምን ተማጸንኳት። ያ ሰውነቴን የማይሸከመው እግሬ ይኸው ተሸክሞት በስውሯ ማርያም ጸበሏ ቆሟል። ከፍ አርጋቸው አመስግኑ። እግሬን ብቻ አይደለም የማረችኝ፣ በቀጠሮ ላይ ያለው የልብ ኬዝ ሙሉ፣ በሕይወቴ ላይ ያለውን ሕመሜን ነፃ አድርጋኛለች። ከፍ አርጋቸው አመስግኖ ይብላል አመስግኖላል የኩላይት ኢንፌክሽን ነበረብኝ። ሽንቴ በየለ ይቃው ነበር የሚመጣ ነገር ግን ወደ ድንግል ማርያም ደጅ ሳስብ ከሩቅ ነው መጣሁት ምንም ሳወርድ ሳልወጣ በሰላም ድንግል ማርያም ደጅ መጣሁ። ነገር ግን ምስክር ለመስጠት ወረፋ ስለነበረ ተመልሽ ሄድኩ። ድንግል ማርያምን ግን በህይወቴ ሁሉ ጊዜ ጠራት አለሁ ድንግል ማርያም ሰጉራ ማርያም በህይወቴ ግቢ አትለኝ ላት ነበረ ልጄ ሽፌር ነበረች። መኪና እያሽከረከረች መኪናው ተጋጨ ከዛ ውስጥ መድረ በጣም ከባድ ነው። ልጄ ምንም ነገር ሳትሆን በሰላም ተርፋለኝ፣ መኪናውን ተሰርቶ መጥቷል። ዛሬ ለስውሯ ድንግል ማርያምን ምስክር ለመናገር በአውደ ምህረቱ ቆሜያለሁ። እኔን የሰማኝ ድንግል ማርያም እናንተንም ተስማችሁ። ምንድን ነው ያለው አለኳችሁ። ምን አገኛችሁ እዚህ መጣችሁ? ምን አያችሁ እዚህ መጣችሁ? ፈውስ፣ ብዙዎች አጋንንት ስርዓት ሲፈቱ ብዙዎች ከማይቻለው ነገር ተችሎ በድንግል ማርያም አማላጅነት ሆኖላቸው የማይቋረጥ የእንባ የደስታ እንባ እያነቡ ሲመሰክሩ ነው የሰማነው። ያየነው ይህ ነው ያለው። እናንተም እዚህ መጣችሁ። እናቴ ስውራ ማርያም እነሱን በአውደ ምሕረት ቆመው እንዲመሰክሩ ለምስክርነት እናበቃሽ፣ እኔንም ለምስክርነት አብቂኝ እያላችሁ አዳምጧት።